ደመት አሁን ጨርሻለሁ። የሽምብራው ጥርጥር የዛፎቹ ፍሬ የትም የትም ዞሬ ትሳለኝ አገሬ። እሺ የምትገስጸውስ ይሄ ማድረግ አልነበረብህም ብለህ ገስጽ የምታደርገው? አይ በእውነት የምገዝሳቸው ነገሮች ብዙ ስለሆኑ ሊታለፍ ነው ግን አልገለጥ አለ ተጋርዶ ሰፈሯ፣ ቀረች ከህዋው ላይ ከጠረፍ ድንበሯ፣ ምን ይሆን የፀሐይ ማፈሯ፣ ምን ይሆን የጀንበር ማፍሯ። በቀኑ ውስጥ የምታረጋቸው ሦስት ነገሮች መስት ናቸው የምትላቸው ቁርስ፣ ምሳ አራት መብላት እኛም ብላችሁ እዚህ መታችሁ ደግሞ እ እያያችሁን ለምታበረታትን ሁሉ እንኳን ለብርሃነ ትንሣኤው ለፋሲካው በሰላም አደረሳችሁ። ይሆናለ በቀራንዮ ላይ ታየ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። አሁን የምንገኘው እንግዲህ የእንግዳ ሰዓቴ ላይ ነው። ሁላችንም የምንወደው የምናደንቀው ይርዳው ጤናው ደግሞ ዛሬ የኔ የክብር እንግዳዬ ነው። ከእርሱ ጋር ቆንጆ ቆይታ አደርጋለሁ። ኖር ብዬ ተቀብያለሁ። ረዘም ያለ ወግ እያወጋን ነበር፣ እናንተ ያሳሰሙ እኔ እና እሱ ብቻ ያወራ ነው። ረዘም ያለ ወጎች አውግተን ነበር። አሁን ለእናንተ ግን ከዚህ በኋላ ያለውን የምናስተላልፍላችሁ ማለት ነው። እኔ እንኳን ደህና መጣ ብያለሁ። ይርዳውዬ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንኳን ለበዓሉ ለብርሃን ትንሣኤ በሰላም አደረሳችሁ እላለሁ ሁላችሁ አመሰግነው እንግዲህ ዛሬ የምንገኘው የትንሣኤ በዓል ላይ ነው ና፣ እስቲ የትንሣኤን በዓል ስታስብ ይርዳው ምን ይሰማዋል? የትንሣኤን በዓል ሳስብ እንግዲህ ያው የደስታ በዓል ነው ና በጣም ደስታ ነው የሚሰማኘው ደስ ይለኛል። ኢየሱስ ክርስቶስ ለእኛ ያደረገልን ብዙ ነገር በሌላም ጊዜ ቢታወስም ያው በትንሣኤው ደግሞ በጣም ይታወሰናልና እና እጅግ በጣም ደስ ይለኛል። በጣም አሪፍ ነው። አንተ የምትወደውና ሁልጊዜ በጣም የማትረሳው ከበዓላት የትኛው ነው? አሁን እኔ የቡሄ በጣም ምንድነው የምወደው ቡሄን። አንተ የትኛው ነው? በእውነት ፋሲካን ነው። እንደው ውጭ እንኳ ሆኜ እንደው ብደርስ ብዬ የማስበው ለፋሲካ። አይ እኔ እንጃ። በቃ እንግዲህ በፊት ያው እንግዲህ ለልጅ ዘጠኝ ሰዓት ላይ የሚፈሰከው በፊት በልጆቹ ነው ማለት ነው። በፊት ዘጠኝ ሰዓት ላይ እየተቀሰቀስ የምንበላው እሱ ነገር ያው እንግዲህ ጭንቅላታችን ላይ ተቀርጿል መሰለኝ። ፋሲካን በጣም ወደዋል። ደስ ይለኛለሁ። በጣም በበዓል የገጠመ ነገር አለ? በትንሳኤ በዓል የምትወደው በዓል ከሆነ መቼም የሚያጋጥም ነገር አይጠፋም። እንዲህ ገጠመኝ ሲባል ለነገሩ አይመጣም፣ ግን አይመጣም። አው በበዓል እኔ በፋሲካ እንኳን ምንም የገጠመኝ ነገር የለም ለሊት ተቀስቅሰ ከመብላት ውጭ። ከኢትዮጵያ ውጭ ያሳለፍክ ሰዓት ምን አይነት ነበር ስሜቱ? ትንሣኤን በውጭ ሀገር በዛ ጊዜ እንግዲህ ያው እንትን ይላል በተለይ ልክ በዓል ሲደርስ ትዝ ይላል። ያው ምንም እንኳ ምንም ባይፈጠርም ራሱ ያ የሚቀሰቀሰው ነገር ኖረም አልኖረም እንደው ደስ ይላል ማለት ትዝ ይላል ማለት ነው። በዓል አሁን ከኢትዮጵያ ውጭ በዓል ትንሳኤን ስታከብር ለቤት የሚቀሰቀሰው የለም። ለነገሩ አሁን ካደረክም በኋላ የለም። አሁን ተቀይሯል። የለም የሚገርመው ነገር አለ ግን እኮ እኛ ልጅነታችን ስላለፈ መሰለኝ እኮ ልጆቻችን፣ አሁን እኛ እንቀሳቀሳለን። እኔ አንድ ቀን በቃ እንደዚህ ገጥሞኛ ያቅም አይ ተቀሰቀስከን ራስን ቀስቀስ ብሎ ይሆናል። አዎ እኔ እንጃ ብቻ። እንደዛም ሆኖ ግን ውጪ ሲሆን ትንሽ በዓሉ ቅር ይላል። እንደዛም ሆኖ ድባቡ ነው የድባቡ ጉዳይ ነው እንግዲህ። ይርዳው ከሙዚቃም ከሚዲያም ጠፋ አካል ትንሽ ረዘም ያለ ጊዜ የሆነ መሰለኝ። ና ለምንድን ነው ይርዳው የጠፋ? በያረለ ቅድም የጠየቃቸውኝ እኮ እናንተ ጮኮላችሁ ጠይቁ። እኔ የእናንተ አንድ ቤቶች የለብኝም ብዬ ነው እየነገሩኝ። አረ ችግር የለም አብዛኛው ሰው እንደዛ ነው ያው። ውጭም እየሄድኩኝ እየመጣውም ስለሆነ ነው፣ ግን ስራውን እየሰራሁት ነው። ምን አዲስ ነገር አለ ማለት ነው? አይ ገና እንግዲህ እየሞከርኩ ነው ሲኖሩ ያው እገልጻለሁ። አይሻልም? እሱ ይሻላል። በጣም አሪፍ ነው። አይ ለረጅም ሰዓት ላይ ያው በመድረክም ላይ እንፈልጋለን፣ አዲስ ነገሮች ምን እንፈልጋቸዋለን እና ለረዘም ያለ ጊዜ ስለጠፋ ምናልባት ምን እያደረክ ነው፣ ምናልባት አዲስ ነገር ይዞ እየመጣ የሆነ የሚለውን ነገር። አዲስ ነገሮችን እየሞከርኩ ነው። ግን አሁን ደግሞ ያው ጾሙ ተፈቶ የለ እንግዲህ፣ በየክለቦቹ መገኘት አይቀርም። እዚህ ነው ያለሁት ለማለት ነው። በጣም አሪፍ። የት ሀገር መጀመሪያ ከኢትዮጵያ ስትወጣ የት ሀገር ሙዚቃን አቀረብ? ከኢትዮጵያ መጀመሪያ እንግዲህ ማለት ውጭ ከተባለ እንግዲህ እንግዲህ ጅቡቲ ነበር መጀመሪያ። ከዛ በኋላ ዱባይ እያልኩኝ እያልኩኝ እንግዲህ ውጭ ከተባለ ደስ ይላል። ያው ጅቡቲ እዛው ነቻ እና የኔ በሂደት ነው። በቃ ጅቡቲ፣ ዱባይ ቶሎ ማን ጊዜ ወ ወደ አሜሪካ ምናሆን አልሄድኩም። ደረስ መለስ፣ ደረስ መለስ መጀመሪያ በቃ ወደ ተለያዩ ሀገሮች ምናሆነ ከዛ በኋላ በሰሜን አሜሪካ ያው በተለያዩ ሀገራት ተጉዣለሁ ማለት ነው። እስቲ ስለ ልጅነት ባወራ ደስ ይለኛል። የት ተወልደህ እንዳደግክ የልጅ በልጅነት ለቤተሰቦች ምን አይነት ልጅ እንደሆንክ እባክህ። እንግዲህ እኔ ትውልዴ ያው በጓዋጽዮን አካባቢ ነው፣ ግን እዛ አላደግኩም። እ ጓዋጽዮ ማለት ሰላሌ ማለት ነው፣ ግን እኔ እዛ አላደግኩም። አዳሪ ትምህርት ቤት ነው ያደግኩት፣ ሰበታ መራውራን ይባላል። ብዙ ጊዜ ገልጬዋለሁ፣ እንደው እዛ ነው ያደግ ነው እና ያው ከተለያዩ ክፍላት ሀገራት ስለሚመጡ ብዙ ከቤተሰብ ጋር አደግሽም ይባላል አለም ከተለያዩ ቦታዎች ነው የሚመጡት እና በዛ ሁኔታ አድጌ ከዛ በኋላ ሀይ ሀይስኩል ደግሞ ውጭ ተምሬ፣ ከከተማ ውጭ ማለት፣ ከሰበታ ከተማ ከአዳሪ ትምህርት ቤት ውጭ ወጣ ብለን እንማራለን። በ እንደዛ ነው ያደግኩት። ከዛ በኋላ እንደው አልጠየቅሽኝም እንጂ የአርት ስራውን ደግሞ ያው፣ አይ በዛው ልጠይቅ ነበር መጀመሪያ። ያኮቦ ኮኮና ጠየቀ። ልክ ጅቡቲ ደረስ ብለን እንደተመለስ እንዳረከው ደረስ መለስ ልጠይቀ ነበረ ከዛ በኋላ እንግዲህ የአርቱን ስራ ደግሞ መጀመሪያ በቃ ድሬዳዋ ሄጄ ነው ያው እንደ ዘፈን ምናምን የጀመርኩት። ዘፈን ስልሽ በባንድ ምናምን አይደለም፣ በቃ የተለያዩ ሙዚቃ ቤቶች በራፍ ላይ እንደዚህ አይነት ነገር በቃ እየዘፈንኩ ጀመርኩኝ። ግን በዛም ጊዜ በቃ ልጅ በሆንም ይታወቅ ነበር፣ ምክንያቱም ሰው ይሰበሰብ ነበር። ልክ ሙዚቃን ስት ጀምር አዎ፣ በቃ እዛ ከሙዚቃ ቤቶቹ ጋር ነው ዝም እየማጠ ነው እና ሰው ይሰበሰባል እንደ በአጋጣሚ እንደውም አንድ ሰው የተሰበሰበበት ጋር ፖሊሱም ነበርና፣ ፖሊስ ሊበትን ሲመጣ አንተም እዚህ አንተም እዚህ የምትበትነውም ሰውዬ እዚህ ይሆናል ብለው ፖሊሱን የሚያባረሩት ጊዜ አለ እና በጣም ብዙ ሰው ይሰበሰብ ስለነበር ደስ ሲል ነበር። ያው ችሎታዬንም በዛው ነው ያወቅኩት። ከዛ በኋላ ነው ያወቅከው ማለት ነው። ስለዚህ አሁን ድሬዳዋ ሙዚቃ ቤት በር ላይ እንደዚህ የተጀመረ ሙዚቃ የመጀመሪያ ፕሮፌሽናል ስቴጅ የት ነበር ማለት ነው? እሺ፣ የመጀመሪያው ክለቦች ናቸው። ክለብ ፋይፍ ዶርስ ይባላል። እዛ ክለብ ነው የጀመር ነው። ክለቡ የሚገርምሽ ነው። በቃ ከሰባት ሰዓት ጀምሮ እስከ 11 ሰዓት ዝም ብለሽ በቃ ያዝ በለው። አዎ የሁሉንም ዘፈን ነው የምንዘፍነው እኛ። የማን የማን ደስ እያለ እየተመቻቸ ታለ የሁሉንም በቃ እነ አረጋኝ እነ ኬኔዲ የማን ዘፍነው ዘፈን የለም። እዛ እዛ የነበረ ሰው በሙሉ ሊነግርሽ ይችላል። በቃ የገሌ የገሌ የምትየው የለም። ምክንያቱም አት አይዳረስም ራሱ ብዙ ስም ስላልሆነ እስከ 11 ሰዓት ስለሆነ እንትኑ መስፈን ነው በቃ። ያገኘ ነውን ደግሞ የበጣም የብዙ ሰዎችን ድምጽ ታስመስላለህ። የብዙ ሰዎችን እና ምናልባት በአድናቂዎችና በሙዚቃ ስራዎች ላይ የፈጠረው አሉታዊ ነገር ይኖር ይሆን? በፊት እንግዲህ ዘፈን ብዙም ሳልጀምር እንደውም ኮሜዲያን ነበር የሚባለው። አሁን እንኳ እኔ ትቼዋለሁ፣ ግን በፊት ኮሜዲያን የሚባለው በምንድን ነው? በዚህ ነው። አሁን ነው ተስፋዬ ካሳ ለምሳሌ ዘፈን እየፈጠሩ ነው ቀልድ የሚጫወቱት ወይ በሆነ ነገር እነ ደረጀ እነ ሀብቴ ነው። እኔ ግን ትንሽ ለየት ባለ ሁኔታ ነው የመጣሁት። እርግጠኛ ነኝ እኔ ራሴን ባላጋን፣ የመጀመሪያው በማስመሰል የድምጽ ማስመሰል የመጀመሪያው ሰው እኔ ነኝ ብዬ እላለሁ። እና በዛ ነው የታወቅኩት። የብዙ ነው እኔ አሁን ስልሽ ያው እንደ ወደ ዘፈኑ ስላጋደልኩ የብዙ ሰዎች ነበረ በእውነት ነው የምልሽ፣ በጣም የብዙ እኩየ ማትረስ ነው። እስቲ አንድ እኔ ለምሳሌ አሁን አሁንም ማረስቻቸዋል። አንድ ሞክር፣ አንድ ሞክር፣ አንድ ሞክር አለ አይደል። አሁን እንግዲህ በጣም ነው ማመሰግነው በድጋሚ በዓሉ የሰላም ይሆን። ያው እንግዲህ በፊት እነ ሰለሞን ገብረ እግዚአብሔር የሚባል ነበሩ። ለምሳሌ አሁን የእግር ኳስ ጨዋታ በቀለጠፈ ታክቲክና ቴክኒክ የሚጫወቱት ጨዋታ ነው፣ እንደዚህ አይነት ነገር እና እነሱም በማስመሰል እንደዚህ አይነት ነገሮች ነው የጀመርኩት። ከዛ በኋላ ዘፈን ያው እንዳልኩሽ በክለብ የፋይፍ ዶርስ የሚባል ጀመር። ከዛ ሁሌም ስለማወራ ነው ቶሎ ቶሎ ማሳጥርልሽ። እና ከዛ ያው በቀጥታ አታ የሚባል ክለብ ይባላል እዛም ዘፈን ነበር። ከዛ የሸዋ ጌጥ ደግሞ ይመጣል፣ እነጉሳይ እነሰማኝ ነብዙ ያሉበት ማለት ነው። ረጅሙን ጊዜ የሰራሁት እዛ ነው። ከዛ በኋላ የመጀመሪያ ካሴትን ያስቀረጽኩ ማለት ነው። ግን እሱ የሰው ዘፈን ያለበት ነው። የሰው ዘፈን አለበት ነው። የመጀመሪያ ካሴት እዳለ የሰው ዘፈን ነው ጠቅላላ። አንቺም ታውቂው። ለአፋ እርጋትን ይመስለኛል። አይ አይደለም። የነ ሙልቀን የነ የተለያዩ ዘፈኖች ያሉበት ሌላ ካሴት ነበር በዛን የጀመርኩት፣ ል ደስ ይላል በጣም ሙዚቃዎች፣ ደሳስ የሚሉ የፍቅር ዜማዎች አሉባቸው ናቸው። እነማን ናቸው? ከአንተ ጋር አብረው የሰሩት በቅንብርም በግጥምም በዜማም ከነማን ጋር አብረው ሰርተሃል? በደንብ እንግዲህ ያው ዘጠና አምስት ዓመት እየተጫወት ነው እንግዲህ ላፍ አድርጋት የሚለው ነው በደንብ የታወቀው። እርግጠኛውም የመጀመሪያውም ካሴት ይታወቃል፣ ግን እሱ የሰው ዘፈን ነው የሚባለው ከዛ በኋላ ግን በጣም ወጥ የራሴን ዘፈን የተጫወትኩት እና በብርሃኔ እነ ሶስና እነ ይልማ ገብረአብ ያሉበት፣ እሱ እንግዲህ እነ ላፍ አርጋት ነው። የኬኔዲን ስትጫወት ራሱ በጣም አሪፍ ነው ስ የኬኔዲንም ራሱ ብሰማ ደስ ይለኛል። የኬኔዲና ውጫወተው ነበር ነበር። እስኪ አሁን ደስ ያሰማል። እሺ ማር ወለላ ጠፋ ጫንቺ እኔ ውብ ዓለም ቆንጆ ሽጋ አሉ ጋር መልክ መልካሙ በእንዳንቺዬ የለም ማር ወለላ ጠፋ ጫንቺ እኔ ውብ ዓለም ቆንጆ ሽጋ አሉ ጋር መልክ መልካሙ በእንዳንቺዬ የለም ይላል። በጣም በእውነት ይሄ የምታቀርብበት ራሱ አቀራር ራሱ የሚገርም ነው። እስቲ መስማት ፈለኩኝ። ለምሳሌ የምትሰራቸው የሙዚቃ ግጥሞቹ ራሳቸው ቅድም ጀምሬል ነበር ስለ ፍቅር የሚያወሩ ናቸውና የፍቅር ህይወቱ እንዴት ነው? ስለ ፍቅር ህይወት ማወቅ ፈለኩኝ። አይ የፍቅር ህይወት ከዘፈኑ ጋር ምን የሚገናኝ ነገር አለም። ያው የሚገለጽ ነገርም የለውም ብዙ ይታለፍ ይታለፍ በጣም አሪፍ። እሺ፣ ምናልባት እሺ፣ ሙዚቃዎች እስከ ፍቅር ካንተ ጋር ወይ ከፍቅር ሳይሆን ካንተ ይሁት ጋር የተዛመደ ሙዚቃ አለው አለ። ከሰራቸው ሙዚቃ ምናልባት እንግዲህ እነሱ ስናናበበናቸው ይሄንን እንኳን ያው ሊታወቅ የሚችለው ግን አሁን ይሄ እንትን አልገለጥ አለ ተጋርዶ ሰፈሯ ቀረች ከህዋው ላይ ከጠረፍ ድንበሯ ምን ይሆን የፀሐይ ማፈሯ ምን ይሆን የጀንበር ማፈሮ የሚለው እሱ እንግዲህ ከኔ ጋር ይያያዛል ብዬ አስባለሁ። ግን በይበልጥ ደግሞ ደራሲዎቹ ቢናገሩት ያምራል እንጂ ይሄ ይመስላል። እዚህ መድረክ ላይ ሙዚቃ በምትሰራበት ሰዓት ላይ የሰዎች አድናቆት ላንተ ያላቸውን ስሜት ሲገልጹል የማትረሳው የአክብሮት የአድናቆት ቃል መቼ ነበረ? እንዴት ነበር የሚለውን እሱ እናውሳ። አይ መድረክ ላይ ማረሰው ብዬ ልልሽ የሚችለው አይደለም፣ ምክንያቱም ብዙ ነገሮች ስላሉ በቃ የማይረሳ የምትይው ነገር የለም። ሁሉም ከጭንቅላት ላይ ተቀርጾ የሚቀር ነገር ነው እና ህዝቡም ለሚሰጠኝ አድናቆት በጣም ነው የማመሰግነው። ሁሉም አይረሳም፣ ለልጅ ነው። ሁሉም አድናቆት የሚረሳ አይደለም። ሶሻል ሚዲያ ተጠቅመህ ታውቃለህ? በፍጹም። አንድ ግን ቲክቶክ ላይ ትዝ ይለኛል፣ እንትን አሁን ዘምርልኝ እንዳትይኝ እንጂ ዘምር ያለው አዎ ምን? የሚለው መዝሙር? ዛሬ ትንሣኤ በዓል። አይ አይደለ አይደለ። ዛሬ አልተዘጋጀሁበትም። ና ደጅ ጠና ነው የሚለው። ዘምሬዋለሁ። እሱን ትጠቅም ያለው ቲክቶክ ላይ። እንደዛ ነው የራሴ ቲክቶክ አለ ማለት ነው። እንደው እንደዚህ በጣም አክቲቭ ነኝ ማለት አይቻልም። እንደዚህ በጣም እጠቀማለሁ ማለት ሳይሆን ለምፈልገው ነገር አንዳንድ ጊዜ አዎ ብቅ ትላለች። አዎ ብቅ ለማለት እንጂ ይፈል ይፈልጋል ብዬ ነው። አሁን ይሄ አዲስ የመጡልን ፕላትፎርሞች በጣም እንድንጠቀም ያስፈልገናል። ብዙ ጊዜ እንደ እንደዛ አሁን በዚህ እኮ ፎሎ እንዲያደርጉ ነው የራስን ካለ ዛ ላይ የምትፈልገው መልእክት ለማስተላለፍ ሙዚቃ ልትለቅ ስትል ይኸው እኮ የራሴ ቲክቶክ አለኝ። ግን ያው ማን ነው የሚለው በራስ በሰም ይርዳው ጤናው ነው ይርዳው ጤናው ይባላል። ስለዚህ እንግዲህ እየገባችሁ እዚህ ያላችሁም በየቤታችሁ ያላችሁም ይርዳው ጤናው ቲክቶክ፣ የራሱ ቲክቶክ አካውንት አለ እሱን ፎሎ አድርጎት። ሌላስ ምን የምትጠቀማቸው ሶሻል ሚዲያ? አይ ሌላ ምንም የነ ዩቱብ የሉም፣ ኢንስታግራም የሉም፣ ና ፌስቡክ የሉም። ግን ይጠቅማሉ። ከሁን ለምሳሌ አሁን እንደው ከሌላው ይቅር ቲክቶክ አንደኛው ነው፣ ሁለተኛው ደግሞ ዩቲብ ነው ብዬ ያስባሉ። የራሱ ሙዚቃዎች የምትለቅባቸው አንዳንድ ሜኪንጎችን የምትለቅባቸው ሙዚቃን እንኳን በሌላ ብትለቅ እንደዚህ ብታደርገው የበለጣ ተጠቃሚቷን አለ ብዬ ስለማስብ ነው። ሀሳብ የለን እንግዲህ ያንን ነገር ነ ስለማልችለው እንግዲ የሚችሉ ሰዎች ደግሞ ከረዱኝ ሞክራሉ የግድ ያስፈልጋል ብዬ ስለማስብ ነው። እንደዛ ቢሆን እስኪ። አሁን ሌላው ደግሞ ወደምን ልምጣ መሰለ? አሁን ላይ እንግዲህ የተለያየ ሙዚቃ የሙዚቃውን ከሙዚቃው ኢንዲስትሪ ጋር ባለው እስቲ ምን ታስባል? አሁን አዳዲስ የሚመጡ ሙዚቃዎች አሉ። ስለ ሙዚቃው ኢንዱስትሪ ይርዳው ምን ይላል? ምን ያስባል? አይ እኔ በቃ ጥሩ ነው ብዬ ነው የማልፈው። ምክንያቱም ምንም ይሄ የሚገለጽ አይደለም። ምክንያቱም አንቺ የምትገልጪውና ሌላው እንትን የሚለው አንድ ላይ ሆን ስለሚችል በህዝቡ መሀል ብዥታ እንዳይፈጠር አሪፍ ነው በሚል እንለፈው። ዛሬ የምናልፈው አንድ ለሚያልፈው ነገር በድጋሚ ግን እንኳን አደረሳችሁ ደግሞ ለበዓሉ። ዛሬ እኮ ፋሲካ ነው። እንዴት ሞቅ ያለ ነው እንጂ አዎ

ስለዚህ በቃ ዛሬ ትንሣኤ አይደለ ታውት፣ በቃ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። የምንገኘው የልዩ የበዓል ዝግጅታችን ላይ ነው የምንገኘው። እንግዲህ የመጣሁት ዛሬ ዛሬ ሙቀት ላይ ነኝ ታውቃላችሁ፣ አይደል ማኒቀነስ ላይ አሸናፊ ሆኜ ከዛ እንደመጣሁ ነው ልብሴን ቀይሬ ብቻ ወደዚህ የመጣሁትና የማኒቀነስን እንደ ጨረስኩ ወደ ሰከላ መጥቻለሁ። ቆንጆ ቆይታ እንዲሆንላችሁ ተመኘው። ከይርዳው ጋር ያለኝ ቆይታ ገና ይቀጥላል። ቅድም ቆንጆ ሙዚቃ ጋብዞናል፣ ገና ተቀጣይ ደግሞ ቆንጆ ሙዚቃ ይጋብዘናል። ወደ ሙዚቃው ከመ ያረጋ በዚህ በፊት ትንሽ ቆይታ ላድርግ። ደከመ እንደ መጠየቅ ነው? አረ በፍፁም ጠግቦ የመጣ ይሄ ስልክ ተበልቶ ዶሮ ተበልቶ ምናምን ምናምን ስለሆንኩ ይሁን እንቅልፍ እንቅልፍ የሚል ነገር ነው። አንዴ በቃ ሞራል አለን ገና እስካሁን ገና አለን። በትምህርት ቤት ህይወት ጓደኞችን የምታስታውሳችኋል? በትምህርት ቤት ህይወት ላይ በትምህርት ቤት ህይወቴ እንግዲህ ሁሉም ጓደኞቼ በጣም ይታወሱኛል። በጣም ማለት ይሄን ይህን ምናምን የምለው ነገር አንዱን ጠርተሽ ደሞ አንዱን መቃየም እንዳይመጣ በዚህ በበዓሉ ደግሞ በቃ አሪፍ ቀን አይደለ፣ በዛ እንዳላስደብራቸው እንጂ ሁሉም ጓደኞች ይታወሱኛል በጣም። አሪፍ ወደፊት ምን ማድረግ ትፈልጋለህ? እንግዲህ ወደፊት ያው በሙዚቃው ጥሩ ደረጃ ላይ ለመድረስ አሁን ገና ነኝ ማለት ገና ነኝ ለማለት ነው፣ እና አሁን ጥሩ አልበሞችን ጥሩ ሙዚቃዎችን እየሰራሁ ለመኖር ነው። እንግዲህ በሕይወት ይሄ ተስፋ መቁረጥ የሚባለው ነገር አጋጥሞ ያውቃል እንዴ? እውነት ለማውራት አያጋጥምም ማለት አይቻልም፣ ግን ደግሞ እንደገና በተስፋ ይታለፋል። ደስ ይላል። ሰምታችሁታል? በተስፋ ይታለፋል። የሚታለፍ ነገር መጣ ሆንም እስቲ ሞቅ ያለች በቀኑ ስጥ ሰርተ ይሄን የፈለገ እንደው ሰማይ ዝቅ ምድር ከፍ ቢል ሳልሰራ የማላልፋቸው ሶስት ነገሮች ብለህ ብትል ምን ትላለህ? በቀን ውስጥ የምታደርጋቸው ሶስት ነገሮች መስት ናቸው የምትላቸው? ቁርስ መስራት፣ መብላት። እንደገና ወደኋላ ሂድና የዛሬ ሰላሳ አመት እድሜ ልጠይቅህ አይደለም። ኧረ ችግር የለም። ስለዚህ ከሰላሳ አመት በፊት ያለውን ይርዳውን አሞግሰው ብል ይህን ስላደረክ ይርዳው አሞግሰሃለሁ ብለህ በለው። ውቀስ ወይ ገስጸው ብዬ ብል ይህን ስላደረክ ገስጨው ገስጨዋለሁ ብለህ በትል። የዛሬ ሰላሳ ዓመት ወደኋላ ወሰደውና ይርዳውን ይህን ስላደረክ አመሰግናለሁ ብለህ ይርዳውን አመስግኖ፣ የዛሬ ሰላሳ ዓመት ይህን ስላደረክ ደግሞ ልክ አይደለም ብለህ ገስጸው። እስኪ እኔ በእውነት እውነቴን ነው የምልሽ ለዚህ የበቃሁት ከዚያ አሁን ከምትየው ዓመት በኋላ ከሰላሳ ዓመት በፊት ባለው እንቅስቃሴ ነው። ምክንያቱም ምንድነው መሰለሽ ያን ጊዜ እንደዚህ ኢትዮጵያ ላይ ድል የለም ምንም ነገር የለም። በቀጥታኛ ነን ከሰበታ በባስ ተሳፍረን ተሳፈረን ያውም ብሩም እኮ የለም የዚያን ጊዜ ምንም ነገር የለምና በባስ ተሳፍረን እ ማንም ቤተሰብ የሚረዳንን ምናምን የለም። በማስታወቂያ ሚኒስቴር ራሳችን ነው የምንሄደው። እንግዲህ አስቢው ለአይነ ስውር ትንሽ ያስቸግራል። ያንን ሁሉ ተቋቁመኝ በመሄድ እኔ ይርዳውን በጣም የዛን የዛሬ 30 አመቱን እጅግ በጣም አሞግሰዋለሁ እልሻለሁ። እሺ፣ የምትገስጸውስ ይሄ ማድረግ አልነበረብህም ብለህ ገስጽ የምታደርገው? አይ፣ በእውነት የምገስጻቸው ነገሮች ብዙ ስለሆኑ ሊታለፍ ነው። ግን ይሄ አብዙ ብዙ ነው። አንድ ብቻ አይደለም። ለንሁብዙ አንድ ግን ቢያንስ ከነዛ ውስጥ አንድ የማንረሳቸው ሊኖሩ ይችላሉ። ስለበዙ እኮ ነው የረሳኋቸው። አይ እውነቴን ነው፣ ከምር ብዙ ስለሆኑ አሁን እንደዚህ ብዬ ልላልች ይሄ ግን ገባሽ በጣም ማለት ይሄኛው አሁን ያልኩች ግን ማረሳው ነገር ስለሆነ ነው። ይሄ ማስታወቂያ ሚኒስቴር ይሄድን ያው እኮ የሚገርምሽ ነገር ይተላለፋል ብለሽ በሬዲዮ ድምጽሽን ቀርጸሽ በዚህ ቀን ይተላለፋል ተብለሽ አይተላለፍም። የሚገርመው ለብዙ ሰው ተናግረሽ ያኔ ደግሞ እንዴት በቃ ቅስምሽ እንደሚሰበር ያን ሁሉ አልፈን ስለሆነ ብዙ ጊዜ መሰናክል ነው የማይረሳው እና ለዛ ነው። እሺ ቤተሰቦች ልክ አንተ ሙዚቀኛ መሆንህን ሲያውቁ እነሱ ጋር የነበረው አቀባበል ምን ይመስል ነበረ? አንተን ሙዚቀኛ ሆነ ሲያዩ ምናልባት ብዙ ጊዜ ቤተሰቦች ልጆቻችን ምን እንዲሆኑ ይፈልጋሉ ሲባል ዶክተር፣ ፓይለት ምናምን ይባላል። አንተን ምን ይመኙ ነበር? ሙዚቀኛ ሆነ ሲያገኙ ሲያገኙ ምንድን ነበር የነሱ አቀባበል? በጣም ነው ደስ የሚላችሁ። በጣም ደስ ብሏቸዋል። አራት ነጥብ። አያችሁ አይደል? እውነቴን ነው። አይ ደስ ብሏቸዋል። አዎ ደስ ብሏቸዋል። ይጠብቁ ነበር። አንተን ሙዚቀኛ ብሎ ይጠብቁ ነበር ይጠብቁ ነበር። ምሱን ባላውቅም ግን በጣም ደስ ያለውን ያገኘሁት እንጂ እንደው እንደዚህ ባታደርግ ኖሮ ብሎኝ የሚያቅሰው ስለሌለ ብዬ ነው በእውነት

እንግዲህ ለቤተሰቦቼ፣ ለጓደኞቼ፣ ለመላው የኢትዮጵያ ሕዝብ በሙሉ እንኳን ለብርሃነ ትንሣኤው እንኳን ለብርሃነ ትንሣኤው በዓል በሰላም አደረሳችሁ። በዓሉ የሰላም የፍቅር፣ የደስታና የጥጋብ ይሆንልን እላለሁ። እዚህ የተቀመጡት ወጣቶች ሙዚቀኞች ናቸው፣ ከያንያኖች ናቸው። ቲያትር ይሰራሉ፣ ፊልም ይሰራሉ፣ ሙዚቃ ይሰራሉ። ከአንተ ሞያ ጋር ቅድም እንደውም ያልተቀረጸ ከመምጣት በፊት ያንተንም ራሱ ሙዚቃ እየሰሩ ነበርና እነሱን ስ የሆነ ነገር ብትላቸው፣ ወጣቶች ናቸው፣ በሆነ ነገር ተጠልፎ እንዳይወድቁ መድረስ ካለባቸው ስኬት ላይ እንዲደርሱ ያንተን ወንድማ የምክረን ስ ይኸውልሽ አሁንም አጭር ልትይኝ ነው። ምንድን ነው መሰለሽ፣ የአሁኑ ወጣት የተመከረ ነው መጀመሪያው ነው። አረ እውነት። ምክንያቱም ብዙ አዎ አዎ፣ እውነቴን ነው። ብዙ ፕላትፎርምም ስላለ፣ ብዙ ነገሮች ስላለ፣ እንደሚያጠፋቸውም የታወቀ ሆኖ ከሚያጠፋቸው ነገር እንግዲህ እየራቁ ደግሞ ጥሩ ጥሩን ይዘው በሰላም ጥሩ ደረጃ ላይ እንዲደርሱ መመኘት ነው እንጂ ያው የተመከረ ወጣት ነው አሁን። እሺ ስኬት ብል ምን ትዛል መሰለኝ። ስኬት እናንተ እንዴት ትረዳዋለህ? ስኬትን እንግዲህ ያው አሁን በእኛ ደረጃ ባሉ ሰዎች ይረዳዋሉ። ምክንያቱም ጥሩ ነው። ያው ከብዙ ጥረት በኋላ የሚመጣ ነገር ነው ስኬት ማለት። በዚህ መንገድ ነው የምንረዳው። ማስተላለፍ የምትፈልገው መልክት ማስተላለፍ መምጣት መምጣት ካልቀረ በት ጂ እንኳን አታውቃኝም። በለምለም ነው የማቅሽ እኔ በለምለም ነው የማቅሽ። የሚገርምሽ ነገር አለ። አዎ እንደ ለምለም በሚለው ነው የማቅሽ። ገበና ላይ ነው አይደል? በእውነት ከመሬ ነው የምልሽ ት ጂ ብትይኝ፣ አሁን ራሱ በቃ የተቀረጸችብኝ ይሄ አለማየትም አንዳንዴ እንትን ይላል መሰለኝ። በእውነት ነው የምልሽ በቃ ለምለም የሚለው ነው የአንቺ ድምጽ ሲመጣ ባለፈውም በስልክ ስታዋርኝ ቲጂ ምናም ስትይ ሌላ ሰው ነው የመሰልሽኝ፣ እና ብዙ አላወራውሽም ቲጂ ምናም ብልሽኝ። እንደውም ግን ለምለም ብትይኝ ኖሮ አሁን ለምለም እንደምታቀኝ አላቅማ። እና መልእክት አስተላልፍ ላልሽኝ እንግዲህ በእውነት ስናጠፋም እየገሰጹ ደግሞ ጥሩ ስናደርግም ደግሞ ለሚያበረታቱን ለመላው የኢትዮጵያ ሕዝብ በፍቅር በክብር እውነት ከልቤ በጣም ነው የማመሰግነው አሁንም ደግሞ ጥሩ ነገሮችን ይዤ ለመምጣት ሞክራለሁ። እስካሁን ለምታበረታቱኝ ላበረታታችሁኝ አመሰግናለሁ። ቲጂዬ ደግሞ አንቺ ጋር መጥቼ እዚህ ቃለ መጠይቅ እንድሰጥ እድል ስላገኘው በጣም ነው የማመሰግነው። እዚህም ላላችሁ ደግሞ እኛም ብላችሁ እዚህ መታችሁ ደግሞ እያያችሁን ለምታበረታቱን ሁሉ እንኳን ለብርሃነ ትንሣኤው ለፋሲካው በሰላም አደረሳችሁ። አሁንም አመሰግነው ጀንበር በማለዳው ይከተላል ጀመር በማለዳው ይከተላል ጀመር በማለዳው የጠራው ሰማይ ሰማይ

ያለበት ደስ ይላል። የሁሉ ዩኒቲ ባንድ ባለበት በመሆኑ ክብር ቢሰማንም በኋላ ደግሞ እንደግማለን እኮ ከይርዳው ጋር። አረ ያላችሁ ግን አረ ያላችሁ እንግዲህ ይርዳውዬ ከዚህ በላይ አንተ መያዝ አልፈለግኩም ምክንያቱም በጥፍር ቆሟል ከዩኒቲ ባንድ ጋር ለመገናኘት። ስለዚህ አሁን ቀጥታ ወደ ሙዚቃ ጋር እልካሃለሁ። እኔ እዚህ ቁጭ ብዬ ኮመኩምልሃለሁ። በቀጥታ ወደዛ ሸኛለን። ተመልካቾች በያላችሁበት መልካም ቆይታ። እንኳን ለብርሃነ ትንሣኤ በሰላም አደረሳችሁ። አደረሰን። መልካም በዓል። ሽልማት ወደሚያስገኘው ወደ መመገቢያ ጠረጴዛ ከስድስት ክላሲክ ወንበር ጋር የሚያሸልመው ጥያቄ ቁጥር ሶስት ይህንን ጥያቄ ጠይቄ እንደጨረስኩ የሶስቱንም መልሶች በአንድ ላይ በ9355 ላይ ዋይት ኤስን በማስቀደም ኤ ኮነ ኤ ቢ ኮነ ቢ ሲ ኮነ ሲ ለመላክ ይዘጋጁ የመመገቢያ ጠረጴዛ ከስድስት ክላሲክ ወንበር ጋር የሚያስገኝልን ሽልማት ጥያቄ ቁጥር ሶስት ይህ ቪዲዮ የተጫነላችሁ የመጀመሪያው እንግዳይ ማን ነበር ኤ ሜላት ሰለሞን ቢ ማህሌት ሰለሞን ሲ ይርዳው ጤናው አሁኑኑ የላኩ የመመገቢያ ጠረጴዛ ከስድስት ክላሲክ ወንበር ጋር ያሸንፉ፣ ይሸለሙ። መልካም እድል። በቀራንዮ ላይ ታየ።